አብይ አህመድ ስለ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተናገሩት ንግግር አሁን ላይ መውጣቱ ነገሩን አባብሶታል ጠቅላይ ሚኒስትሩ ኢሳያስን በንግግራቸው ተችተዋል ይህ ከጀኔራሉ የተሰማው አብይ ስለ ኢሳያስ ካገኟቸው በኋላ ያሉት ነገር የሁለቱን ሀገራት ሻካራ ግንኙነት እንደ ጅማሬው ቀላል የሚያደርገው አይመስልም በኤርትራ መንግስት ዜጎቹ ላይ እየደረሱ ነው የተባሉ ግፎች በተለያዩ ሀገራት ከፍተኛ ተቃውሞ እየተሰማባቸው ይገኛል የኤርትራ ዜጎች መፈናፈኛ ማጣታቸው የሚያሳዩና ኤርትራ እንድትጠነቀቅ የሚጠይቀው መግለጫ ኢሳያስ በስንቱ ጉዳይ ተጨንቀው ይችሉት ይሆን ዜጎቹ ላይ የተፈጸመ ነው የተባለው በደል ምንድን ነው? የኤርትራ ህዝብ ድምፄ ይሰማልኝ ሲል እያሰማ ያለው ድምፁ አጣብቅኝ ውስጥ የገባው ኢሳያስ አፈወርቂና መንግስቱ ሙሉ መረጃውን በስፋት የምንመለከት ሲሆን፣ እዚህ ጋር ደግሞ ሌላ ትኩሳት ተሰምቷል። የዶክተር ደብረጽዮን ቡድን በገዛ እጃቸው ሌላ ግም ጦርነት እየማገዱ በሚመስል መልኩ ከኢትዮጵያ መንግስት ጋር የመግለጫ ጦርነት የከፈቱ ይመስላል። ቡድኑ በዚሁ ከቀጠለ የጦርነት ስጋቱ አያጠራጥርም። እነ ዶክተር ደብረጽዮን መንግስት ላይ የክስ ዘመቻን ከፍተዋል። ህወሓት በዚህ መግለጫ ላይ ያጋራው መረጃ ብዙዎችን እያነጋገረ በርካቶችም መግለጫውን እየተቀባበሉት ይገኛሉ። ህወሓት በዚህ መግለጫው ላይ ያልተጠበቀን መረጃ አጋርቷል። ሙሉ መረጃውን በስፋት እንመለከታለን። በየዕለቱ አዳዲስ ጉዳዮችን የሚወልደው የጤና ባለሙያዎቹ ጉዳይ ነገሩ ወደ ለየለት አቅጣጫ እያመራ ያለ ይመስላል። ሃይባይ ካላገኙ ዶክተሮቹ ከቤታቸው ሊቀመጡ ነው። ይህንን መረጃ በስፋት እንመለከታለን። አሜሪካ የቦይንግን ክስ አስመልክቶ ያጋራችሁ መረጃ። ሰላም ጤና ይስጥልን። በመላ ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛል። አይደለም እነሆ እናሆ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል መልክቷን በመንካት ዘላቂ ቤተሰብነትን ከእኛ ጋር እንድትመሰርቱ እንዲሁም በየለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ ወደ አስቀደምንላችሁ መረጃችንን ስናመራ የኢትዮጵያ መንግስት ከዚህ ኃላፊነት የጎደለውና ከፕሪቶሪያው ስምምነት ውጪ የሆነ ድርጊት ወጥቶ የተፈናቀሉ ወገኖቻችንን አምስተኛውን ክረምት ባስከፊ ሁኔታ እንዳያሳልፉ ግዳጁን እንዲወጣ ይገባል። የተፈናቃዮቹ ሁኔታ በአምባሳደሯ በተደራዳሪዋና በመላው ዓለም አቀፉ ማህበረሰብ በኩል የተከታተለችው አሜሪካ የተፈናቀሉ ወገኖቻችን ላይ እየደረሰ ያለውን ጊዜ የማይሽረውን ቀውስ ተረድታ የደርሻዋን እንድትወጣ በድጋሚ እንጠይቃለን ሲል ህወሓት አስታውቋል። ኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግና አስተማማኝ ሰላምን የሚያጎለብቱ እርምጃዎችን ከመውሰድ ይልቅ ሰላም ፈላጊ ህዝባችን ላይ ተጨማሪ ስጋት እየፈጠረ ነው ሲሉም የትግራይ ህዝብና ፓርቲያችን ህወሓት በወራሪው ስር ያለው ህዝባችን ነጻ እንዲወጣ፣ የተፈናቀሉ ወገኖቻችን ወደ ቀያቸው እንዲመለሱና የትግራይ ሉዓላዊ ግዛት እንዲከበር የተደረሰው የፕሪቶሪያ ስምምነት ተግባር እንዲሆን እየጠበቀ ነው ሲሉም ህወሓት በሳምንታዊ መልእክቱ ላይ የኢትዮጵያን መንግስት በዚህ መልኩ ተናግሮ መግለጫ አውጥቷል። የኤርትራ ጉዳይ ወደ ለየለት አቅጣጫ እያመራ ነው። ከተለያዩ ሀገራት ኤርትራ ከባድ ተቃውሞ እየገጠማት ይገኛል። የመንግስታቱ ድርጅት የኤርትራ መንግስት በራሱ ዜጎች ላይ የፈጸመ ያለውን የሰብዓዊ መብት ጥሰት እንዲያወግዝም ሲፒጂና ሌሎችም 31 መንግስት ያልሆኑ ተቋማት ጥሪ አቅርበዋል። በሀገሪቱ ላይ የተካሄደ ያለው የሰብዓዊ መብቶች ጥሰትም ምርመራ እንዲያስቀጥልም ጠይቀዋል። አለም አቀፉን የጋዜጠኞች መብት ተሟጋጅ ሲፒጂን ጨምሮ 31 መንግስት ያልሆኑ ድርጅቶችም የተባበሩት መንግስታት ድርጅት የሰብዓዊ መብቶች ምክር ቤት በኤርትራ እየተፈጸሙ ያሉትን ከባድ የሰብዓዊ መብቶች ጥሰት እንዲያው። ዝም ግዝም ጥሪን አቀረቡ። በሀገሪቱ ላይ የሚካሄደው ምርመራ እንዲቀጥልም ጠይቀዋል። ድርጅቶቹ በኤርትራ እየተፈጸሙ ነው ብለው ከዘረዘሯቸው ሰብዓዊ መብት ጥሰቶች ውስጥም በዘፈቀደ የሚደረጉ እስራቶች፣ ያለ ፍርድ ቤት ትእዛዝ ጋዜጠኞችን ለእስር መዳረግ፣ ፍትሃዊ የፍርድ ሂደት መብት መጣስ፣ ማሰቃየትና በሀገር ውስጥ ተቃዋሚዎች ላይ የሚፈጸሙ ጥቃቶችም ይገኙበታል። የኤርትራ የሰብአዊ መብቶችን እንዲመረምር የተቋቋመው ኮሚቴ በቀጣይ ሐምሌ ወርም የስራ ጊዜው እንደሚጠናቀቅም የጠቆመው ድርጅቱ ምክር ቤቱ በመጪው ሰኔ ወር ላይ በሚደረገው ስብሰባ የኮሚቴውን የስራ ጊዜ ያራ ዘም ጠይቀዋል ሲፒጄ በጎርጎሮሳውያኑ ታህሳስ አንድ ቀን 2024 ባወጣው የቅርብ ጊዜ አመታዊ ዓለም አቀፍ የጋዜጠኞች እስር ጥናት መሰረት ኤርትራ ከሳራ በታች ካሉ የአፍሪካ ሀገራት የጋዜጠኞች እስር ቤት ሆና መቀጠሏንም የጠቆመ ሲሆን 16 ጋዜጠኞች ያለ ክስ ወይም ደግሞ ያለ ፍርድም ታስረው እንደሚገኙም አመላክቷል። ከእነዚህም ውስጥ 13 ከጎርጎሮሳውያን 2000 ወይም ደግሞ ከ2001 ጀምሮ በእስር ላይ ይገኛሉም ተብሏል። በፈረንጆቹ 2024 የኤርትራ የሰብዓዊ መብት ሁኔታ የሚያየውን ኮሚቴ እንዲመሩ የተሰየሙት ሙሐመድ አብድል ሰላም በሀገሪቱ ውስጥ ስላለው የዘፈቀደ እስር እናም አስገድዶ መሰወር ስጋታቸውን ገልጸው በኤርትራ በእስር ላይ የሚገኙ ጋዜጠኞችም በዓለም ላይ ረጅም ጊዜ የታሰሩ ጋዜጠኞችም መሆናቸውን አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ስለ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምን አሉ? ጠቅላይ ሚኒስትር አብይ አህመድን መጀመሪያ አካባቢ ኤርትራ ሄዶ ከተመለሰ በኋላ የመጀመሪያ ጥያቄ የጠየቁት ኢሳያስን እንዴት አገኘ የሚል ነበር። አብይ የመለሰልኝ መልስ ኢሳያስ ሀገሪቷን ፀሐይ ላይ የተጣለ የደረቀ ቆዳ አስፈስሏታል የሚል አርኪ መልስ ነበር ሲሉም ሌተናር ጀነራል ዮሐንስ ገብረ መስቀል መልሰዋል። ይህም ጉዳይ በርካቶችን እያነጋገረና ነገሩም በዚህ ሰዓት ላይ የኢትዮጵያና የኤርትራ ግንኙነት መሻከሩን ተከትሎ በርካቶችም መረጃውን እንዳዲስ የተቀባበሉት ይገኛሉ ወደ ቀጣይ መረጃችን ስናመራ፣ አሜሪካ ቦይንግ ላይ የተከፈተውን የወንጀል ክስ እንዲዘጋ ጠየቀች። የአገሪቱ የፍትህ ሚኒስቴር በኢትዮጵያና ኢንዶኔዥያ ለ346 ሰዎች ሞት ምክንያት ከሆነው የማክስ አውሮፕላን መከስከስ ጋር ተያይዞ በግዙፉ የአሜሪካ ኩባንያ ላይ የቀረበውን የማጭበርበር ወንጀል ክስ እንዲዘጋም ጠይቋል። ከትላንት በስቲያ ቀርቧል የተባለው የጥያቄ የአውሮፕላን አምራቹ የፌዴራል አቪሽን ባለስልጣናት የሚያካሄዱትን ምርመራ በማደናቀፍ ከቀረበበት ክስም ለማምለጥ ስምምነት ላይ መደረሱን ተከትሎም የመጣ ነው። ቦይንግ ክሱን ለመዝጋት ለተጎጂ ቤተሰቦችም የሚሰጠውን ተጨማሪ 445 ሚሊዮን ዶላር ጨምሮ በአጠቃላይ ከ1.1 ቢሊዮን ዶላር በላይ ለመክፈል መስማማቱን የአሜሪካ ሚዲያዎችም ዘግበዋል። በአደጋው ሴት ልጃቸውን ያጡት ናዲያ የአሜሪካ መንግስት ስምምነቱን እውነተኛ ተጠያቂነትን ያመጣል በማለቱ ማዘናቸውን ገልጸዋል። ከዚያም በስምምነቱ ምክንያትም ተጠያቂ አይኖርም ብለዋል። ቦይንግ ሰራሹ ማክስ 737 አውሮፕላኖች በጥቅምት 2011 ዓ.ም በኢንዶኔዥያ በተመሳሳይ ዓመት መጋቢት ወር አዲስ አበባ አቅራቢያም መከስከሳቸው የሚታወስ ነው። ወደ ቀጣይ መረጃ መረጃችን ስናመራ በወቅታዊ የጤና ባለሙያዎች ሁኔታ በተመለከተ ከኢትዮጵያ ጤና ባለሙያዎች ማህበር የተሰጠ መግለጫ። የኢትዮጵያ ጤና ባለሙያዎች ማህበር ለዘመናት ሲንከባለሉ የቆዩ የጤና ባለሙያዎችን ጥያቄ በማስታወስም እና ማንገብጋቢ ጥያቄዎችን ለመንግስትና ለተለያዩ አካላት ማቅረባችን ይታወሳል። ጤና ባለሙያዎች ላነሷቸው ጥያቄዎች ምንም ተጨባጭ መፍትሄ ባለመሰጠቱ ምክንያትም ባለሙያዎች በራሳቸው መንገድ መብታቸውን በህጋዊና ሰላማዊ መንገድ ሲጠይቁም ቆይተዋል። ለዚህም ፍትሐዊና ሰላማዊ ጥያቄ እንደ ማህበር እውቅናና ድጋፍን በመስጠት መንግስት ተገቢው ምላሽ እንዲሰጣቸው ቀደም ሲል ባወጣነው መግለጫችን ላይ ማስታወቃችን የሚታወስ ነው ሲል ማህበሩ። ጤና ባለሙያዎች ያነሷቸው ጥያቄዎች በተገቢ መንገድ መፍትሄ ባለማግኘታቸው ወደ ስራ ማቆም አድማም ተሸጋግሯል። በዚህ ምክንያት ማህበረሰቡ ለተለያዩ እንግልቶችም ተደርጓል። አሁንም ጉዳዩ እልባት ሊበጅለት ይገባል ሲል ማህበሩ የኢትዮጵያ ሰብዓዊ መብቶች ኮሚሽን ጤና ባለሙያዎች ከመንግስት ጋር አቀራርቦ ለማደራደር፣ ለማወያየት እያደረገ ያለውን ጥረት ያደንቃል፣ እውቅናም ይሰጣል። የኢትዮጵያ ጤና ባለሙያዎች ማህበር ከኢትዮጵያ ሰብዓዊ መብቶች ኮሚሽን ጋር እያደረገ ያለውን ውይይት አጠናክሮም ይቀጥላል። ጥረቱ ቀጥሎ ሮችን ሰላማዊ መፍትሄ እንዲያገኙ ምንሻለን። በዚህ መሰረትም አበሮ ተከታዮቹን የመፍትሄ አቅጣጫም ያስቀምጣል። በፈጠራ የወንጀል ክስና ምክንያታዊ ባልሆነ ጥርጣሬ በስር ላይ የሚገኙ ጤና ባለሙያዎችና ሰራተኞች ያለምንም ቅድመ ሁኔታ ሙሉ በሙሉ ከስር ይፈቱ። ኢትዮጵያ አባል የሆነችበት የዓለም አቀፉ ሰራተኞች ድርጅት አይሎ ለሰራተኞች በግልጽ የሰጠውን የመደራጀትና በጋራ ድርድር የማድረግን መብት የሚጻረር ነው። በጤና ባለሙያዎች ላይ እየደረሱ ያሉ ከስራ ማሰናበት፣ ጥያቄን እየጠየቁ ያሉ ባለሙያዎችን ምክንያት ያደረገ አዲስ ቅጥር ማውጣት፣ ዛቻና ማስፈራሪያም ደንብ አስቸኳይ ይቆም። ከሁሉም ሙያ ባመራት፣ ከሲቪል ማህበረሰብ አባላት፣ ከመንግስት ስራ ኃላፊዎች የተውጣጣ የድርድር አፈጻጸሙን የሚከተል ኮሚቴ ተዋቅሮም ወደ ስራ ይግባ። ማንኛውም ሰራተኛ ኢትዮጵያ ፈርማ በተቀበለቻቸው ዓለም አቀፍ ህግጋት እንዲሁም በኤፌጂ ህገ መንግስት ላይ በተደነገገው መሰረት መብቱን የመጠየቅ ዋስትና እንዲሰጠው እንጠይቃለን። በመጨረሻም የጤና ባለሙያዎች ለዘመናት ሲያነሷቸው የቆዩ ጥያቄዎችን በውይይትና በድርድር እንዲፈታ ስንል አጽንዖት ሰጥተን እናሳስባለን ሲል የኢትዮጵያ የጤና ባለሙያዎች ማህበር በመግለጫው አስታውቋል። ወደ ተመልካቾቻችን ለሳቱ የነበረው መረጃዎቻችን እኚህን መስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ